አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት ተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ መጥቻለሁ። የዛሬ ርዕስ እየተባለ መልኩ ነው። የነቢዩ ሙሐመድ ሶለላሁ አለይሂ ወሰለም የህይወት ታሪክን ይዤ መጥቻለሁ። ሶለላሁ አለይሂ ወሰለም። ነቢዩ ሙሐመድ የተወለዱት ነቢዩ ኢብራሂም አለህ ሰላም የመጀመሪያውን የአምልኮት ቤት የቆመባት የጥንት የሰው ልጅ መኖሪያ ከሆነችው መካ ከተማ ነው። ይህ ከተማ የአረቢያ ውስጥ የሚገኙ ሲሆኑ በአንጸባራቂው አሸዋና ገላጣ ኮርብታዎች ሲሆን በአንጸባራቂ አሸዋና ገላጣ ኮረብታ የተሸፈነና በቀይ ባህርና በሱሪያ መካከል የሚገኝ ትልቅ የበረሀ መሬት ነው። ይሁን እንጂ በሂጃዝ ክልል ውስጥ ትንሽ ለምለም ቦታ ይገኛል። የሙስሊሞች የስልጣኔ መፍለቂያ፣ የዓለም የከተሞች እናት የሆኑት መካ፣ መዲና፣ ጅዳ የሚገኙት በዚሁ ክልል ውስጥ ነው።

በሃያ አምስት ዓመታቸው ሲሆን በዚያ ጊዜ ነቢዩ ሙሐመድ ሶለላሁ አለይህ ወሰለም ከእናታቸው ማህፀን ነበሩ። የነቢዩ ሙሐመድ ሶለላሁ አለይህ ወሰለም እናት የእናታቸው ስም አሚና ነው። አሚና የውሃብ ልጅ ሲሆኑ ውሃብ ደግሞ የሐሽም ልጅ ናቸው። እናታቸው በቁንጅና በቁንጅናቸው የሀሽም ልጅ ናቸው። እናታቸው በቁንጅናቸው፣ በደግነታቸው፣ በትሁትነታቸው፣ በቅዱስነታቸው ይታወቁ ነበር። እሳቸው ሲሞቱ ነቢዩ ሶለላሁ አለይህ ወሰለም የስድስት ዓመት እድሜን ልጅ ነበሩ። የረሱል ሶለላሁ አለይህ ወሰለም ወልደት ነቢዩ ሶለላሁ አለይህ ወሰለም አባታቸው እሳቸው ማኅፀን ውስጥ እንደሆኑ አባታቸው ሞቱ። እናታቸው ደግሞ ልክ የስድስት አመት እድሜ ልጅ እንደነበረ እናታቸውም ሞተችባቸው። የነቢዩ ሶለላሁ አለይሂ ወሰለም ውልደት በድቅድቅ ጨለማ ተውጦ ለነበረው ዓለም ብርሃን ሆኗል። የአራቢ

አምስት መቶ ሰባ በተወለዱ በሰባተኛው ቀን በማለዳ ፀሐይዋ ከመውጣቷ በፊት አላህ ምስጋና ለማድረስ ከእርድ ስነ ስርዓት ተካሂደ የእርድ ስነ ስርዓት ተካሂዷል። ሁሉም የቁሬሽ ማህበረሰብ ወደ ድግሱ ተጣራ። ሰዎቹም የልጁ ስም ማን ነው ብለው በጠየቁ ጊዜ አያታቸው አብዱል ሙጣሊብ መሐመድ ሲሉ መለሱላቸው። ከተለመደው ስም አፈንግጠው ይህ ቅዱስና ልዩ የሆነ ስም ለዚህ ልጅ ለምን እንደተሰጠው ጠየቋቸው። እሳቸውም የእኔ ልጅ የሙሉ ዓለም ምስጋና አድናቆት ይገባዋል ሲሉ መለሱላቸው። ሙሐመድ ሶለላሁ አለይህ ወሰለም ማለት በጣም ምስጉን ማለት ነው። የመካ እምነት ቢሶች ሙሐመድ ሶለላሁ አለይህ ወሰለምን ከአንድ ንጉስ መወለድ አለበት ሲሉ ተቃወሙ። የአላሁ ምርጫ ግን ሙሐመድ ቢን አብዱላህ ነበሩ። የጠቡባቸው ቀናቶች ረሱል ሶለላሁ ዐለይሂ ወሰለም በጣም ደግ ለሆነችው ሀሊማ እንድታጠባቸው በአደራ መልእክት ተሰጠች። ህፃኑም ሙሐመድ ሶለላሁ ዐለይሂ ወሰለም ማጥባት በጀመረች ጊዜ የቻለችውን ያህል በሁለቱም ጡቶቿ ለማጥባት ስትሞክር እሳቸው ግን በግራ ጡት እንዲህ ነቢዩ ሰለላሁ ዓለይሂ ወሰለምን እንዴት የሀሊማ ልጅ መብትና ገና በህፃንነት እድሜያቸው የጠበቁት ሁለት አመት ያህል ካጠቧቸው በኋላ መልሳ ወደ እናታቸው መለሰቻቸው። ነገር ግን እናታቸው መልሰው እንደገና እስከ ስደት ስድስት አመታቸው ድረስ በዚያን ንጹህ በሆነው የአረብ ጎሳዎች ማህበራዊ አድርጋ እንድታሳድጋቸው በድጋሜ በአደራ መልእክት ተሰጣት። የአያታቸው ሞት አያታቸው አብዱልሙጣሊብ ሞተ። አያታቸው አብዱልሙጣሊብ ሲሆኑ የሞቱት ነቢዩ ሙሀመድ ሶለላሁ አለይሂ ወሰለም የስምንት አመት እድሜ ልጅ እያሉ ነው። አያታቸው በጣም የተከበሩ የመካመሪ ና የካዕባ ጠንካራ ጠባቂዎች ናቸው። እሳቸውም የሞቱት በሰማኒያ አራት አመታቸው ሲሆን አያታቸው ለነብዩ ስለላሁ አለህ ወሰለም በጣም ተወዳጅና ብቸኛው የአብዱላህ የአሚና ልጅ መልከ መልካም የሙትን ልጅ ስለነበሩ በጣም ትልቅ

የረሱል ስለ ላሁ አለህ ወሰለም አያት ከመሞታቸው በፊት ለአብዱ ሙጠሊብ ተንከባክበው እንዲያሳድጋቸው በአደራ መልክ ሰጧቸው። አቡን ሙጠሊብ አሁን ኃላፊነቱን ተቀብለው ተንከባክበው ማህበራዊ አድርገው በጥልቅ ፍቅር በጥልቅ ፍቅር ውዴታ አሳደጓቸው። በዚህ ጊዜ ነበር ረሱል ስለ ላሁ አለህ ወሰለም የንግድ ጥበብ የተማሩት።

ነቢዩ ስለ ላሁ አለህ ወሰለም ወጣት ሲሆኑ በቤተሰብ ስራ ላይ አዘነበሉ። ነገር ግን ምንም ገንዘብ አልነበራቸውም። ታላቁ ሴት ከዲጃን በጣም ሀብታም ነጋዴ ስትሆን ለተወሰነ ጊዜ ረሱል ስለ ላሁ አለህ ወሰለም የንግድ ሸቀጧቸውን በአደራ መልክ በተቆጣጣሪ በአጎታቸው በኩል የተሰጡ ሲሆኑ ከዲጃን በታማኝነታቸው፣ በአማረ ሰብእናቸው በኑሮ ዘዴዎቻቸው በግብ እነ ስርዓታቸውን ከሰው ጋር ባላቸው ቅርርብ ትደምም ነበር። እናም እሷም ራሷ ለንግድ ሸቀጦች ይዘውት እንዲሄዱ ጠየቀቻቸው። አብዛሀኛዎቹ ስራዎቻቸው ለሳቸው ሰጥተች። ነቢዩ ሰለላሁ አለይሂ ወሰለም ከዚህ በኋላ ታማኝ ታላቅ የንግድ ሰው ሆኑ። በንግዳቸውም ብዙ ማትራፍ ጀመሩ። ኸዲጃም በታላቅነታቸው በታማኝነታቸው፣ በግብ ስነስርዓታቸው መደመሟን ቀጠለች።

አገልጋይ የነበረው ወህይ ስራህ በግብይነት ወቅት ከረሱል ሶለላሁ ዐለይሂ ወሰለም ገል ይሆን ነበር። ሁልጊዜም ለከዲጃ የረሱል ታላቅ ባህሪ፣ ለጋስነትን፣ ጨዋነትን ይተርክላት ነበር። ይህ ድንቅ ያማርና ታላቅ ስብእና ቅድስ በመስማት ከዲጃ ረዲየላሁ አንሁ ረሱል ሶለላሁ ዐለይሂ ወሰለም ለጋብቻ ጠየቀቻቸው።

ላ በሄራ ዋሻ ውስጥ የሚያደርጉት አምልኮት አላህ የመካ ሙሽሪኮችን እምነት ቢሶች የነቢዩ ሙሐመድ ሶለላሁ አለይሂ ወሰለም ተስፋ ለማስቆረጥ ያልጣሩትና ያላደረጉት ነገር የለም። ይሁን እንጂ በሄራ ዋሻ ጧት ማታ እዛው በመሆኑ ምግብ ውሃ ይዘው በመሄድ የአምልኮት ተግባራቸውን ጀመሩ። የሄራ ዋሻ በመካ በስተቀኝ አቅጣጫ በኩል ከሚገኝ የኑራ ተራራ ላይ ያለን ሲሆን

በሁሉም ጀግናና ምርጥ ታማኙ መሐመድ እየተባሉ ይጠሩ ነበር። በዚህ መልኩ ብዙ የከድጃ አገልጋይ ሆኖ እየሰሩ እንዳለ በከድጃ ጋርም ያው ተጋብተው ለመኖር እየኖሩ ወስነው ነበር። ከዚህም አልፎ ብዙ እምናይ ይሆናል ማለት ነው። ቪዲዮውን ላይክ ሼር በማድረግ አጠናክሮኝ፣ ቀጣይ ፓርት ደግሞ ይዘን እንመጣለን ማለት ነው። የነቢዩ ስለ አላሁ አለህ ወሰለም የህይወት ታሪክ ቀጣዩን ይዘን እንመጣለን። አሁን ላይ በአጭርም ቢሆን ማለት ነው ያው ነቢዩ ስለ አላሁ አለይ ወሰለም ብዙ መከራና ስቃይ እያሳለፉ ብዙ ነገሮችን ከብዙ ፈተና ውጣውረድ በኋላም እንግዲህ እናታቸውንም በስድስት አመታቸው እንዳጡ አባታቸውም እሳቸው ማህፀን ውስጥ እንደሆኑ ያጡ፣ ከዛም አልፎ አጎታቸው ሲያሳድጋቸው የነበረ አጎታቸውንም ያጡ ናቸው። ቀጣይ ደግሞ በጉጉት ይዘን የምንመጣ ይሆናል። ቪዲዮን ላይክ ሸር አድርጉ። አመሰግናለሁ። ባይ ባይ።